ተመልካቾቻችን ዛሬ እንግዲህ እናቴን እኔን እንዴት አድርጋ እንዳረሰችኝ እና ወገቧ በጣም እያመማት ስለሆነ እስኪ በተራዋ ጭስ ትግባ ብዬ ጭስ እያሞቅኳት ነው እና ቅቤም ተቀብታ ታቅም። ያው ጾምም ስለነበረ በደንብ ቅቤ ተቀብታ ጭሱን ለወገቧ አሪፍ ስለሆነ በጣም ተጎድታለች እና እስኪ እሷን ለመካዝ አንድ ብዬ ጀምሬያለው ያው ሁለታ በዚህ አይታ ስሜ እናት ታውቃላችሁ። ግን ቅዱስ ኪዳ ወገቧ ይሄ አሪፍ ነው ብዬ ዛሬ ጭስ እያሞኳት ነው እና እኔን ስትቀባ ይታለች። አሁን ደግሞ በተራይ ደግሞ እኔ እሷን ጭስ ላሞቃት ነው በደንብ

ቤተሰቦቻችን እንደምታዩት፣ እኔ አላቅም ቅቤ መቀባት። ይህም እስኪ ምንም ከልምድ ነው ሁሉም የሚመጣው ብዬ እየደፈርኩ ነው። ማማዬ ነው ማንም የሚይዝልኝ የለም እና እያለቀሰት ነው ዋ በማረጥ ብጭ አጠሻለሁ ይበቃ እንትለኛለች። እኔ እኮ ስንሞቅ ብቻ መስሎኝ ነበር የሚያለቅሱት። ለካ ስናሞቅም የሚያለቅሱ አሉ። ይሄው ማርያምን አርግያለው። ብዙም ሲበዛ ጣፋጭ ነገር አትወድም። ይበቃል ይበቃል ጭምር ለማህፀኑ ፊክሽን ስለሚጠቅም ከርቤዋን ጨምርላት አለው። አባቴ ማማን እያጫወተልኝ ነው። እኔ እሷን ጭስ እያሞኳት ነው። እንጭስ ቶጅ ነበር። እኛ ውልሻለን ደሞች ነገሮች ለወገቧ ወገቧን በጣም ነው የሚያማት እና ሁልጊዜ ሳይሆን አንዳንድ ጊዜ ትሞቃለች። ወገቧ ይሄ በጣም የሚያማትን በጣም የሆነ ማለት በጣም መፍትሄ ይሰጥቷታል። ስለዚህ ውድ ተመልካቾቻችን አርባ አምስት ደቂቃ የሚሆን እና ከዛ በላይ ሞቃለች። አሁን ከዚህ በኋላ መውጣት ነው የሚገናትኝ እና ወገቧ ሲሻላት ድረስ አሞቃታለሁ ብዬ አስባለሁኝ። ለቻናላችን አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ላይክ፣ ኮሜንት፣ ሸርም እንደዚሁ እያደረጋችሁ አበረታቱን። እንግዲህ እናቴን በዚህ መልኩ ለመካስ አንድ ብዬ ጀምሬያለሁ እላችኋለሁ። እህ ውድ ተመልካቾቻችን ጨርሳለችኝ። እንግዲህ ቤተሰብ ሰብስክራይብ ያላረጋችሁ ቤተሰብ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ፣ ኮሜንት፣ ሸር እንደዚሁ እንዳይረሳ። ውድ ተመልካቾቻችን እናቴም እንግዲህ በዚህ መልኩ አሞቅያታለሁ። ለመጨረሻ ልትውጪ ነው